ሰላም ጤና ይስጥልን ይህ የአእምሮ ሚዲያ ነው በዛሬው አጫጭር መረጃዎቻችን የምንዳስሳቸው የሚከተሉት ናቸው ሳንካ ጤና ጣቢያ ሀኪሞችና ንጹሃን በድሮን ጥቃት መገደላቸው ተናግሯል በቡሬ ግንባር ኤርትራ ድንበር ላይ ሰፍሮ የነበረው መከላከያ ወደ አማራ ክልል ገባ የአማራ ፋኖ ብሔራዊ ኃይል ምኒልክ ህዝብ ወልዲያ ከተማን ለመያዝ ከፍተኛ ትንቅንቅ እያደረገ ነው ደሴ ከተማ ፋኖ እጅ ትገባለች ብሎ የሰጋው መንግስት ወታደር በአየር ኮምቦልቻ እያራገፈ ነው ምንሊክዝ እና ቴዎድሮስ በጋራ መካነ ሰላም ከተማን ተቆጣጠሩ። የፋን ወታደራዊ ድል በመንግስት ዘንድ ከፍተኛ ስጋት እና ድንጋጤ መፍጠሩ ተነግሯል። የአፋር ሸዋ ጠቅላይ ግዛት አንጾኪያ ገምዝ አካባቢ ቤተ ክርስቲያን ውስጥ መሽጎ በነበረው የጠላት ኃይል ላይ እርምጃ መውሰዱን አስታወቀም። አሁን ወደ ዝርዝሩ እናልፋለን። ሳንካቴና ጣቢያ ሐኪሞችና ንጹሐን በድሮን ጥቃት መገደላቸው ተነግሯል። የፋኖ ምት መቋቋም ያቃተው የብልጽግና አገዛዝ በሰሜን ወሎ ዞን ባላፍቶ ወረዳ ሳንቃ ጤና ጣቢያ ላይ ፋሽስታ የድሮን ጥቃት ፈጽሟል። በዚህ ፋሽስታ የድሮን ጥቃት በአልጋ ተኝተው ሲታከሙ የነበሩ ንጹሐን ዜጎች፣ ወልደው የተኙ እናቶች፣ ለመውለድ በጤና ጣቢያ የተገኙ እናቶች፣ አስታማ ቤተሰቦችና ኪሞች ያለ ርህራሄ የድሮን ሲሳይ ሆነዋል። በተፈጽመው የድሮን ጥቃት ከአራት በላይ ንጹሐን መገደላቸውን የኢትዮ ሁለት አምሳ አንድ ዘግቧል። በቡሬ ግንባር ኤርትራ ድንበር ላይ ሰፍሮ የነበረው መከላከያ ወደ አማራ ክልል ገባ። የፋኖ መብረቃዊ ጥቃት ያስደነገጠው መንግስት፣ በአፋር ክልል ቡሬ ግንባር ኤርትራ ድንበር ላይ ሰፍሮ የነበረውን የሜካናይዝድ ኃይል በማንሳት ወደ ወሎ ቤት አማራ ግንባር አስገብቷል። በወሎ ቤት አማራ ተሰልፎ ከፋኖ ጋር ሲዋጋ የነበረው የመንግስት ወታደር የሚሊክዝ እያካሄደ ባለው ወታደራዊ ዘመቻ መሸነፉን ተከትሎ ነው ድንበር ሲጠብቅ የነበረውን ሰራዊት አንስቶ ወደ ወሎ ቤት አማራ ያስገባው። የአማራ ፋኖ ብሔራዊ ኃይል ምኒልክ ወልዲያ ከተማን ለመያዝ ከፍተኛ ትንቅንቅ እያደረገ ነው። የአፋ አባ ምኒልክ የሰሜን ወሎ ዞን መናገሻ የሆነችውን ወልዲያ ከተማ ለመያዝ ከፍተኛ ውጊያ እያካሄደ ነው። ምኒልክ የወልዲያ ከተማን ቀለበት ውስጥ በማስገባት የጠላት ኃይልን ከጥቅሞች እያደረገው ነው። መንግስት በበኩሉ ከተማዋን ላለመልቀቅ በአፋር በኩል አዲስ ኃይል እያስገባ ነው። አገዛዙ አዲስ ከሚያስገባው ኃይል በተጨማሪ ተዋጊ ጀት ድሮንና የውጊያ ሄሊኮፕተሮችን አስተልፏል። ደስቴ የከተማ ፋኖች ትገባለች ብሎ የሰጋው መንግስት ወታደር በአየር ኮምቦልቻ እያረገፈ ነው። ፋኑ በደስት የዙሪያ ወረዳ ከብልጽጋና ወታደሩ እያያ ሲሆን በዚህም ስምንት ቀባሌዎችን መቆጣጠሩ ታውቋል። የፋኖ ግስጋሴ የስጋት የፈጠረበት መንግስት በኢትዮጵያ አየር መንገድ አውሮፕላን ወታደሮችን ኮምቦልቻ እያራገፈ ከኮምቦልቻው ከኮምቦልቻ ወደ ደስቴ ከተማ እያሰፈረ ነው። የፋኖ ሰራዊት በበኩሉ ወደ ደስቴ ከተማ እየተጠጋ ታውቋል። ምኒሊክዝ እና ቴዎድሮስ ህዝብ በጋራ መካና ሰላም ከተማን ተቆጣጠሩ። የአማራ ፋኖ ብሔራዊ ኃይል ምኒሊክዝ እና ቴዎድሮስ በጋራ በሰርቶ ኦፕሬሽን የመካና ሰላም ከተማን በቁጥጥር ስር አውለዋል። ወታደራዊ ትብብሩ የጠላትና ኃይል ሚዛን የሚያዛባና የፋኖ ወታደራዊ ቁመና የሚያጠናክር ታላቅ እርምጃ መሆኑም ተነግሯል። የፋኖ ወታደራዊ ድል በመንግስት ዘንድ ከፍተኛ ስጋትና ድንጋጤ መፍጠሩ ተነግሯል። በመስከረም 14 ቀን 2018 ዓ.ም ጀምሮ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መልክ ዚህ እያካሄደ ባለው ዘመቻ አርበኛ ድማሊ በርካታ ወታደራዊ ድሎችን ተቀዳጅቷል። ከስምንት በላይ ወረዳዎችን ሙሉ በሙሉ በፋኖ ቁጥጥር ስር ገብተዋል። በሺ የሚቆጠሩ ወታደሮች ሲደመሰሱ፣ በሺ የሚቆጠሩት ደግሞ ተማርከዋል። በርካታ ቀላል እስከ ከባድ የጦር መሳሪያዎችም በፋኖ ተይዘዋል። ይህ የፋኖ ድል መንግስትን ከፍተኛ ስጋት ውስጥ የከተተ መሆኑ ታውቋል። ስልጣኔን ፋኖ ይቀማኛል ብሎ የሰጠው አገዛዝ ከፍተኛ ወታደራዊ ኃላፊዎችንና እና ካቢኔዎችን ይዞ ስብሰባ መቀመጡ ታውቋል። የአፋር ሸዋ ጠቅላይ ግዛት ሕዝብ በአንጾኪያ ገምዝ አካባቢ ቤተ ክርስቲያኑን መሽጎ በነበረው የጠላት ኃይል ላይ እርምጃ መውሰዱን አስታወቀም። በአንጾኪያ ገምዝ ወረዳ በዝለ 44ና ሸሀይ ደብስ ተራራ መሽጎ ሕዝብ ሲያሰቃይ በነበረው የጠላት ኃይል ላይ ሸዋ ጠቅላይ ግዛት ሕዝብ እስቴጎማ ተራራ ክፍለቶ ለተከታይ ስምንት ቀን ባካሄደው ውጊያ የብልጽግናን ሰራዊት ከአካባቢው ጠራርጎ ማስወጣቱን የማመድ ቢሆነ ኢንኮር ኮሚኒኬሽን አስታውቋል። የጠላት ኃይል ራሱን ከፋኖ ጥይት ለማውለት ቤተ ክርስቲያን እንደ ምሽ ጋር የተጠቀመ ቢሆንም የእምነት ቦታው እንዳይጎዳ በጥንቃቄ የጠላት ኃይልን መንጥሮ ማስወጣቱን የሸዋ ጠቅላይ ግዛትስ አስታውቋል። ይህ መረጃ ያቀረብንላችሁ ከአእምሮ ሚዲያ ነው። ተጨማሪ መረጃዎችን ለማግኘት የአእምሮ ሚዲያን ሰብስክራይብ ያደርጉ።